ሀገር የቆየን ሰዎች እናውቃለን ማለት ነው። አረቦች ምን ያክል ወርቅ ወርቅ በቃ በእነሱ ነው የሚገለጠው። ያው እኛ ጋር አንድ የጣት ቀለበት ካለ ራሱ እነሱ ጋር ግን የፊት የእግር የወገብ ልብስ ምናምን ነው እና ያው እርግጠኛ ነኝ ስል ምን ጀነት አያስገባ ታዲያ እንደምትሉ በቃ ልክ አሁን እኔ አረብ ሴት አገባለሁ ብዬ አረቧን የመኗን ሳውጣት ሱመያም ይህንን ሀሳብ አመጣች ማለት ነው። በቃ ና ልጆችን አሳያለሁ ልጆች እውነትም ከሆነ ደግሞ ልጆች እውነትም ታውቋቸው ሊሆን ይችላል። በቃ እኔ ተስፋ ቁርጥ ነው እና ምንድን ነው እንግዲህ እንኳን እሷ አጥቃ ሁለት ዓመት ያልሞላት ልጅ አፈታለች ማለት ነው ሁለቱም ባባ ባባ እያሉ ነው ማለት ነው። ሲተኒ ባባ የታ ለማኗ በተለይ ትልቅ ጀሚላ ሲፈጠር ቪዲዮ እራሱ ከፍታ ታያለች። ወላ የማለት ቪዲዮ በስነሳ ከፍታ ማማ ባባ የድብድብ ምናምን ቪዲዮ ካለበት አልቅሳ ታውቃለች። ቪዲዮ ከፍታ አልቅሳ ታውቃለች። ወላ ባባ ነው ብላ ማለት ነው። ትንሿ ያው ብዙ ምትና አድርግች እንደዚህ አይነት ነገር አጋር ታቅብ፣ እሷ የምትሰማውን ነገር ባባ ትላለች እንጂ እንደዚህ ስራ ምናምን የአባባል ቪዲዮ ትፈልጋለች ማለት ነው። እና ያ ያ ነገር ልቤን እየሰበረ ነው። እንደገና ደግሞ አሁን ሳስበው በፊት ኢትዮጵያ ውስጥ ስለሆነ ሮዛን አግብቶ ወለደ፣ ያችንኛዋን የመጀመሪያውን አግብቶ ወለደ። ያው እዚሁ ስለሆነ ቢሆን መሰት ለትንሽ ራሳቸውን ጠንከር ሲሉ ትችል የሆነ የለም ራሳቸውን ሲችሉ እኔው ልሸነፍ ለምን እነዚህ ስለኝም በዛው ሊቀር ነው። በዛው ከወለደ ደግሞ ያው ወንድ ልጅ ነው። ሌላ ልጅ ካለ ለዚህ ልጅ የሚረሳል ማለት ነው። ስለዚህ ብቻ ነው ደግሞ እንግዲህ ነው በቃ ልክ አሁን እኔ አረብ ሴት አገባለሁ ብዬ አረብዋን የመንዋን ሳውጣት እሱ ይሄንን ሀሳብ አመጣች ማለት ነው። በቃ ና ልጆችን አሳያለሁ። ልጆች እውነትም ከሆነ ደግሞ ልጆች እውነትም ታውቋቸው ሊሆን ይችላል። እንደዛ እያሉ ነው ብላ እንግዲህ ይምጣና ልጆቹን አሳየዋለሁ እና ብላኛለች። እና የሰርጉ ቀስ ብሎ ይደርሳል። ከእሷ ገም ከታረኩ ደግሞ ሊቀርም ይችላል ማለት ነው። ሁሉ ነገር ተዘጋጅ መዋሽ ሆና መስሏችሁ ነበር። መጀመሪያ አረብ አገባለሁ ስል እሷ ደግሞ መቼ የሚያገባ ምናምን ስትል ነበረ። በቃ አሁን ለእሷ ስል ተቸው ወደ ኢትዮጵያ ጉዞ ነገ በሌሊት በጠዋት ልወጣ ነው ማለት ነው። ሁሉ ነገር አይታችኋል። ገዛች የጨረርሽ ምናምን ነገር የቀረኝ እኔ ጋር የነበረ መኪና፣ ሁለት መኪና ነበረ መኪናዎች የጓደኛዬ ነው። የፈለግኸውን እየቀያየርኩ ስል ብሎ ስንቀሳቀስበት ነበር ማለት ነው። እሱንም በደንብ አመስገኘው። ሂጅ፣ መኪናውን መልሽለት የሚሄድ እሆናል ማለት ነው። እናንተ ብዶ አርጉ የምር ግን ለልጆቹ ያለውን ተጨር ሳይት ህሳና ማለት ነው። ሱማያ ግን የምር ማለት ነው። ወላሂ አላህ አንፈሪ እውነት ይሄንን የውሸት ከሆነ የሰራሹን ቢዲዮ ለቀሽ እንደዚህ አድርገሽ እሱ እዛ መጥቶ። አሰላሙ አሊኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሶስ አበሻዊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ያለ ሰላም ዝናት ረድኤት አይላችሁ እያልኩኝ ሀገራችንን ሰላም ፍቅር ላ ያደረግልን እያልኩኝ እንግዲህ ዛሬ ሱማያ ትናንት ቪዲዮ ለቃ ነበር፣ አልተመቸኝም ማለት ነው። እንግዲህ ዛሬ መጥቻለሁ ማለት ነው። ሶማያ፣ በነገራችን ላይ ፈጣሪሽን ፍሪ፣ አላህን ፍሪ ማለት ነው። አላህን ፍሬ ፍሪ። እንደዚህ ብለሽ ቪዲዮ ለቀሽ እንደገና ሌላ ቅደሽ ከሆነ አሊያም ደግሞ እሱ ኢትዮጵያ ሲገባ አንቺ የምን የምትገቢ ከሆነ ግን የምር ጥሩ አይደለም። አንደኛ ምንም ይሁን የልጆችሽ አባት ነው። በዛ ላይ ባልሽ የነበረ ሰው ነው። አሁንም ቢሆን ባልሽ ነው እስካልወረደ ድረስ ባሉ ሚስቱ ነሽ፣ ባልሽ ነው። በዛ ላይ ደግሞ ልጆች አሉት፣ የልጆች አባት ነው። በነገራችን ላይ በጣም ነው ያስደሰተኝ። ለምን እንደዛ ብላ ቪዲዮ ስትሰራ ና ልጆቹ እያለቀሱ ነው። በነገራችን ላይ ደግሞ ሴት ልጅ ማለት ነው ሴት ልጅ ሕፃን ሆነ ለአባቷ የምታደለው ነው ማለት ነው። ስለዚህ ይቺ ልጅ ሕፃን ሆና? እንግዲህ የእሱን ቪዲዮ የአባቷን ቪዲዮ እየተከታተለች ማየት ማለት ጭንቅላቷ ላይ ምን ያክል ተጽዕኖ እንዳለው ማሰብ ነው ማለት ነው። እናት በነገራችን ላይ እናት የአባትን ቦታ ትተካም፣ የእናትነትን እንጂ አባትም የአባትነትን ቦታ እንጂ የእናትነትን ቦታ ይተካም። ይህ ይታወቃ ነው። ገባችኋ አንቺ እንደፈለግሽ አንቀባረሽ እንደፈለግሽ የፈለገችበት ቦታ ወስደሽ የፈለገችውን ነገር ገዝተሽ የፈለገችውን ነገር አድርገሽ ልታይዣት ልታኖሪያት ትችያለሽ፣ ግን የአባትን ፍቅር አታገኝም። ምክንያቱም በተለይ ሕፃን ልጆች ይፈልጋሉ አባታቸው ትምህርት ቤት እንዳደርሳቸው ይፈልጋሉ፣ ከትምህርት ቤት እንዲመልሳቸው ይፈልጋሉ፣ እጃቸውን ይዞ መጫወቻ ቦታ፣ መዝናኛ ቦታ እንዲወስዳቸው ይፈልጋሉ። ልጆች ማለት ነው። ለምን ለነሱ ብርቅ ነገር ነው። አንዷ አንዷ ስታደርግ ያያሉ። ገባችኋ? ምሳሌ አንዷ ልጅ የሆነ እዛ ስታያት፣ ከአባቷ ጋር ስታያት እኔ አባት አለኝ አባት ሸታለ ብላ ራሱ ልጠይቀ ትችላለች። ገባችኋ? ይሄ ነገር ደግሞ በሚዲያ የሚታይ ነገር ነው። ልጅ ደግሞ የሰጡትን ነው የሚቀበለው። ልጅ የሰጡትን ነው የሚቀበለው። ህፃን ልጅ ገና ሁለቱም ገና ናቸው። ገና ህፃን ናቸው። ስለዚህ የእነሱ ጭንቅላት ደግሞ የሰጡትን የመቀበል እንትሩ በጣም ሰፊ ነው፣ እድሉ በጣም ሰፊ ነው። ስለዚህ ትዳር ላይ ደግሞ አንዱ ለአንዱ መሸነፍ ግድ ነው። በተለይ ለልጆች ሲባል፣ ለልጆች ሲባል እናንተ እርቃችሁን መፍታት አለባችሁ። እናንተ ነገሮችን ማስተካከል አለባችሁ። ገባችኋል? ለምን ብትይ ለልጆች ብት ስት ማለት ነው። ስደት ላይም ብዙ ነገር አሳልፈሻል፣ ብዙ ነገር ሆነሻል። ስለዚህ ስደት ላይ የኖረ ደግሞ ብዙ ነገር አለው፣ ስለቤተሰብ ስለብቸኝነት ስለ ብቸኝነት ኑሮ ስለ ብዙ ነገር ታቁታላችሁ። ስለ ቤተሰብ ጉለት፣ ስለ እህት ጉለት፣ ስለ ወንድም ጉለት፣ በቃ ስለ ብዙ ነገሮች አስተ ያስተምራችኋል ስደት ማለት ነው። ስደት ማለት በነገራችን ላይ ትምህርት ቤት በሉት። ልክ ትምህርት ቤት ሂደን ፈተና ተፈተነን ከዛም በኋላ ከስንት ውጣ ውረድ በኋላ እንትን ዲግሪ ወይም እንትን እንደሚ ስራ እንደሚይዙት ሁሉ ስዴት ራሱ እንደዛ ነው። ስለዚህ እሱ ደግሞ ለልጆቹ ያለውን ፍቅር በነገራችን ላይ ሳላደንቅቃል ያንም ቪዲዮ እንዳየው ሳይጠራጠራትም ለልጆቹ ልብስ ገዝቶ አሁን ጉዞውን ወደ ኢትዮጵያ ሊያደርግ እና ያሰበው ማለት ነው። ግን ኢትዮጵያ መቶ የምረሱ ማየ ማለት ነው። በጣም ነው የምንቀይምሽ። አው እስከ ዛሬ አንቺ እንደ ሀርጌ እንደ ሀርጌ እንደ ሀርጌ ሰምርሽ ከርመና። በነገራችን ላይ ብዙ ነገር ሊኖር ይችላል፣ ግን ከልጆችሽ ደግሞ የሚበልጥ ነገር እንደሌለ ነው የማቀው። ከልጆችሽ የሚበልጥ ነገር የለም። ስለዚህ ለልጆችሽ ስትይ ደግሞ መሸነፍ አለ። እሱን ተሸነፈሽ ያለውን ነገር ወደ ኋላ ብለሽ ተሸንፈሽ የሚፈልጉትን ነገር ልታረጊላቸው ትችያለሽ። የሚፈልጉትን ልሰጫቸው ትችያለሽ። ግን የአባትነት ፍቅርን አሰጫቸውም። የአባትነት ፍቅርን ደግሞ ነፍገሻቸዋል። ነገ ደግሞ አንችን ነው ተወቃሽ የሚያረጉሽ። ገባሽ? አንችን ነው የሚወቅሱሽ። አንች እኮ እንዲህ ብታረጊልን ብለው ነው የሚሉሽ። ስለዚህ ኢንሻ አላህ ቃልሽን አታጥፊም ብዬ አስባለሁ። ቃልሽን ካጠፍሽ ግን የምር በጣም ነው። እኛ ኮሜንታተሮችን ምን እወርድብሽ። የምር ወላይ በጣም ከባድ ነው። አሁን እንደዚህ ብልሽ ቃልሽን ብታጥፊ አረን፣ እንጃ ወላይ በጣም በቃ ነው የሚደብረው። ምንም ቢሆን ምክንያቱም አብረሹ ኑረሻል። ይሄንን ሰው አብረሹ ህይወትን መስረተሻል። እነዚህ ሁለት ልጆች በመካከላችሁ አሉ። የማትለያዩበት ነገሮች እነዚህ ሁለት ልጆች አሉ። ገባሽ ስለዚህ ቃልሽን አታጥም ብዬ አስባለሁ ስለዚህ ኢንሻአላ በጉጉት እንጠብቃለን ቀጣይ ምን እንደሚሆን ልጆች አስታራቂ ናቸው በነገራችን ላይ ልጆች ሁሉ ነገር ናቸውና ለልጆች ሲባል ሁሉ ነገር ይኮናል ሁሉ ነገር ይቀጥላል እሱ ራሱ ብርማው ያወጣውን ራሱ የብሩ ሳይሆን እሱ ያሳሰበው እሱ አሽካለችኝ ችግር የለውም ዚህ የከሰርኩት ልክሰር እሺ በላይ ከልጆች ጋር ብሬ መኖር ከቻልኩኝ ያሉ የምር በጣም ደስ ብሎኛል። እና እንግዲህ ኸይር ያሰማን እያልን እንግዲህ እንጠብቃለን ማለት ነው። ላይክ ሼር፣ ሰብስክራይብ ማረጋት እንዳትረሱ በእያላችሁ በት። ሰላም ፍቅር ለእናንተ እየተመኘሁኝ፣ ሰላሙንልን ሀገራችንን አላህ ሰላም ያርግልን፣ ሰላሙን ያምጣልን። ባይ ባይ። በእያላችሁ በት ሰላሙኑ ባይ።